ሰላም ውድና የተከበራችሁ የዩትዩብ ቤተሰቦች እንግዲህ አሁን ማሳያችሁ ዩቲዩብ ላይቭ እንዴት በቀላሉ መግባት እንደምትችሉ ይሆናል። ለጀማሪዎች ስለሆነ በጥሞና ተከታተሉኝ። እጅግ በጣም አቅልዬ ነው የምነግራችሁ ማለት ነው። እንግዲህ በመጀመሪያ የምናደርገው ወደ ዩቲዩባችን እንሄድና ዩቲዩብ የሚለውን አፕሊኬሽን እንከፍታለን። ስልካችን ላይ ያለውን ማለት ነው። አምሳ ሰብስክራይበር እና ከዛ በላይ ያላችሁ ሰዎች በዚህ መግባት ይችላላችሁ። ስለዚህ ቀጥታ ቪዲዮ ሚላለ ከዛ ሾርት ሚላለ ፖስት ሚላለኝ እኛ የምንፈልገው ላይቭ የምትለውን ነው። እሷን ከነካን በኋላ ኔክስት ሚላለ የእርሳስ ምልክት ደግሞ አለ። ሶ ኔክስት ሚለውን አትንኩት። ስለዚህ የሚያስፈልገው ምንድን ነው? እርሳስ ምልክቱ ነው። እርሳስ ምልክቱ ነክተን ከዛ በኋላ ታይትል የሚላለ የመጀመሪያው። አሁን እኔ ላስተምር የፈለግኩት የዩቲዩብ ላይቭ አገባብ ነው። እናንተ ደግሞ በእለቱ የተለያየ ውይይት ሊኖራችሁ ይችላል። ምናምን ላይቭ ላይ ማውራት የፈለጋችሁትን ነገር ርዕሱን ጻፉ። ሰው ሲገባ ርዕሱ እንግዲህ ሊስበው ይችላል ማለት ነው። ይሄን ከጻፋችሁ በላይ ከላይ ደግሞ የፎቶ ሎጎ ያለበት በግራ በኩል ከላይ እርሳስ ምልክት አለች። እሷን ስትነኩ ሁለት ምርጫ ይመጣላችኋል። ቴክ ታብ ነይልና አፕሎድ ታብ ነይል የሚላለ ቴክ ታብ ነይል ማለት ምን እንደሆነ ላሳያችሁ። ቴክ ታብ ነይል ማለት ፎቶ ማንሳት ነው። ልክ እንደዚህ ሶስት ቁጥርና ፊት ለፊት ያገኘውን ነገር ያነሳል። ወይም ደግሞ ካሜራውን ታዞሩትና ወይም ደግሞ ድጋሚ ላሳያችሁ ካሜራው አለ ያው እዚህ ጋር ካሜራውን ስታዞሯት የእናንተ ፎቶ ማንሳት ይችላል ማለት ነው። እኔ የራሴን ማንሳት ስላልፈለኩ ነው ከፊት ለፊት ያለውን ነገር አስቻለው። ለምሳሌ እናንተ ደግሞ ካሜራውን አዞራችሁ ቀስት ምልክቱን እናንተ ካሜራውን አዞራችሁ የራሳችሁን ፎቶ ማንሳት ይቻላል። ይሄ ነው ሌላው ቪዚቢሊቲ ይላል። ቪዚቢሊቲ እንግዲህ ፐብሊክ ይሁን አሁን ልንገባ ስለሆነ አይ የምትሉ ከሆነ ከታች ስኬጁል ሚላለ መግባት የፈለጋችሁበት ሰዓት፣ ለምሳሌ ዛሬ ማክሰኞ ነው። ብዙ ጊዜ እዚህ ጋር ቀኑን ማለት ነው ወይ የቀጣዩን ቀን ነው የሚያስቀምጥባችሁ ስትነኩት፣ ቪዲዮም ስትጭኑ እንደዚህ ስኬጁል ስታስቀምጡ፣ አሁን ዛሬ ሜይ 20 ነው። እሱ ግን ባይ ዲፎልት ዩትዩብ የሚያስቀምጥባችሁ የቀጣዩን ቀን ነው። ስለዚህ ሁል ጊዜም ቢሆን ወደ ኋላ መመለሳችሁን አትርሱ ለዛሬ ከሆነ ቀጠሮ የምታስይዙት ማለት ነው። ከዛ በኋላ ምን ይሆናል? ኦኬ ይባላል። ኦኬ ካልነው በኋላ እዚህ ጋር የሚመጣው ሰዓት ነው። ሰዓት እንግዲህ ያው እነዚህን ሰዓቶች መልመድ ያስፈልጋል። ለምሳሌ 20 ሰዓት ማለት በኢትዮጵያ ማታ 2 ሰዓት ማለት ነው። ስለዚህ እኔ 20 ሰዓት ነው የምገባው ካልኩ ይኸው ነካሁት። ስለዚህ ማታ ልክ ሻርፕ ሁለት ሰዓት ላይ እስኬጁሉ ይጀምርልኛል። ነገር ግን አሁን እኔ አሁን ይሄን ስለማልፈልገው አጠፋው አለው ማለት ነው። አሁን ነው መግባት የፈለኩት ሌላው ኦዲየንስ የምትላለች እሷ ደግሞ በነበረበት ኢትዝ ኖት ሜድ ፎር ኪድስ የሚለውን ነው የምፈልገው። የላኛው መሆን የለበትም የታችኛውን ነው ሁሌ መምረጥ ያለባችሁ ማለት ነው። ሌላው ዲስክሪፕሽን ላይ የምትጽፉት ነገር ካለ መጻፍ ይቻላል። እዚህ ጋር ሀሽታግ እያደረጋችሁ ሀሽታግ ምልክት ማለት መሰላል ማለት ነው። መሰላል ምልክት እያደረጋችሁ ለምሳሌ የዩትዩብ ላይቭ አገባብ ዩትዩብ ምናምን እያላችሁ እንትኖችን መጻፍ ይቻላል ወይም ደግሞ ትላልቅ ሚዲያዎችን እና ኢቢኤስን ምናምን መጻፍ ይቻላል ማለት ነው። ብቻ ከምትወያዩት ነገር ጋር የሚገናኝ ቢሆን አሪፍ ነው። ሌላው ሎኬሽን ይላል። ሎኬሽን እንግዲህ አላችሁበትም ቦታ እናንተ ጻፉለት እሱ ነው እንግዲህ እኔ ኢትዮጵያ ስለሆን ኢትዮጵያ ብየዋለሁ ማለት ነው። ከዛ ውጪ ምንም የሚያስፈልግ ነገር የለም። እዚህ ጋር ሁለት ወሳኝ ነገሮች አሉ። ኢንቫይት ገስትና ስክሪን ካስት ይላል። ኢንቫይት ገስት ላይ እሱን ካበራችሁት ጎ ላይፍ ቱጌዘር ይሆናል ማለት ነው። ይሄ ማለት እናንተና ሌላ አንድ ሰው ጎን ለጎን ቁጭ ብላችሁ ታወራላችሁ ዩትዩብ ላይ። ይሄ ጎ ላይፍ ቱጌዘር ይባላል። እሱን አልፈልግም ካላችሁ ማጥፋት ነው። ሌላው ደግሞ ስክሪን ካስት የሚባል አለ ከታች። ስክሪን ካስት ማለት ደግሞ ስልካችሁ ላይ የምትነካኩት ማንኛውም አይነት ነገር ሴቲንግ ከከፈታችሁ፣ ጋላሪ ከከፈታችሁ፣ ቪዲዮ ከከፈታችሁ፣ ሁሉም ነገር ቀጥታ ወደ ዩትዩብ እንዲተላለፍ ማድረግ ነው። ይሄ ስክሪን ካስት ስክሪን ካስት እንግዲህ የሆነ የምታስተምሩት ያዘጋጃችሁት ነገር ካለ አሪፍ ነው። ይሄን ይሄን ይሄን እያሉ ለማስተማር ምርጥ ነገር ነው ማለት ነው። ከዛ ውጪ ስክሪን ካስት ማትፈልጉ ከሆነ ማጥፋት ነው። ነገር ግን ጎ ላይቭ ቱጌዘር እና ስክሪን ካስትን አንድ ላይ መምረጥ አይቻልም። ይሄ መታወቅ አለበት። ስለዚህ ሁለቱንም አልፈልግም እኔ ብቻዬን ነው የምገባው ካላችሁ ጎ ላይቭ ቱጌዘር ማጥፋት ነው። ስክሪን ካስቱንም እንደዛው አጥፉት። ከዛ በኋላ ይሄን ሙሉ ነገር አዘጋጀን። ስለዚህ ጎ ላይቭ ነው የምንለው ማለት ነው። አሁን ቀጥታ ዩቲዩብ ሶስት ይቆጥርና ከሶስት ጀምሮ አንድ ይልና ይገባል ማለት ነው። በቃ አሁን የኔትወርክ ጉዳይ ነው ጎይንግ ላይቭ የሚለኝ እንጂ የእናንተ ቀጥታ ይገባል። እንግዲህ እንደምትመለከቱት ጋይስ ላይቭ ገብተናል። የተለያዩ ምልክቶች አሉ። ከፊት ለፊት ላይቭ የሚል በቀይ የተጻፈው እንግዲህ ላይቭ መሆናችንን ያሳያል። ከጎን ደግሞ ያለው ሰዓት እየቆጠረ ነው ከዛ የሰው ምልክት አይነት ነገር ደግሞ አለ። እሱ ደግሞ ዜሮ ይላል። ስለዚህ ሰዎች ስላልመጡልን ነው። ከላይ ደግሞ የላይክ ምልክት አለች፣ እሷም ዜሮ ናት። ላይክ ያደረገ ሰው የለም ማለት ነው። ሌላው ከቀኝ በኩል እንዳል የተደረደሩ ነገሮችን ልንገራችሁ። ከመጀመሪያው ስጀምር ሁለት ቀስቶች አሉ። እነሱ እንግዲህ ከእሱን ስትነኩት ፊቱን ወደ እናንተ ያደርገዋል ካሜራ። ልክ እንደዚህ ማለት ነው። ፊቴ ማሳየት አልፈለግኩም፣ ስለዚህ ልክ ስታዞሩት ራሳችሁ እየታያችሁ መቅረብ ይቻላል። ከዛ ደግሞ የድምፅ ምልክት አለች። ቀጣይ ላይ እሷን አንዳንድ ጊዜ በመሀል ላይቫችሁን ማቋረጥ ከፈለጋችሁ የማይሰማ ነገር አንዳንድ ነገሮች እንዳይሰሙ ከፈለጋችሁ ለጊዜው ማቋረጥ ይቻላል። እሱን ስትነኩት ይጠፋል ድምጻችሁ። ከዛ ደግሞ ሪተች ምናምን የምትለው አሁን የምታያት የሆነ ጨረርጨረር እርሳስ ነገር መስላ ጨረርጨረር ያላት እሷ ደግሞ እንግዲህ የዩቲዩብ ፊልተር መሆኗ ነው እንደ አቅሟ ማለት ነው። ሌላው ደግሞ የአሁንም እንደምትመለከቱት የቪዲዮ ምልክት አለ የቪዲዮ ምልክት ስታበሩና ያው ስጠይ ሲጠፋ ነው። ሲጠፋ ሎጎ ብቻ ይሆናል። ሲበራ ደግሞ እንደዚህ ይሆናል ማለት ነው። አንዳንድ ጊዜ ቪዲዮ አጥፍቶ ማውራት ይቻላል ማለት ነው። ፊት ለፊት እንዲታይባችሁ የማትፈልጉ ነገር ካለ እናንተ ምን መግባት ካልፈለጋችሁ ምናምን እንደዚህ እያጠፋችሁና እያበራችሁ መጠቀም ነው። ሌላው ግሪን ስክሪን የሚላለ እንደምትመለከቱት እሱ እንግዲህ ምንድን ነው ፎቶ ማድረግ ይቻላል ባክግራውንዱን አሁን ይሄ የሚታየውን ነገር ለማጥፋት በፎቶ መቀየር ይችላል። ልክ እንደዚህ ማለት ነው። በፎቶ መቀየር ትችላላችሁ። እንደዚህ ፎቶ እየቀያየራችሁ አንዳንድ ጊዜ ቲክቶክ ላይ ምናምን የሆነ ከጀርባቸው ፎቶ እያደረጉ ሲያወሩ አይታችሁ አይደለም? ልክ እንደዛ ማለት ነው። አሁን እኔ ካሜራውን አዙሬ ብገባ እኔ ይሄ ከኔ ጀርባ ይሄ የሚቀያየረው ፎቶ ይታያል ማለት ነው። ስለዚህ ስለሱ ማስረዳት ይችላል። አሁን መጓት ስላልፈለኩ እንጂ አሁን ካሜራውን አዙሬ ከዛ ደግሞ ያ ፎቶ ቢኖር ስለ እሱ እያስረዳው እንደዚህ ነው እንደዚህ ነው እንደዚህ ነው እያልኩ ፎቶውን እየቀያየርኩ ማውራት ይችላለሁ ማለት ነው። መጨረሻ ላይ ያለችው ደግሞ የሆነ እንደ ሰረዝ ነገር የተደረገባት መብራት ናት። ጨለማ ውስጥ ከሆናችሁ እሱን ስታበሩ ያው እንድትታዩ ነው። አንዳንድ ጊዜ ጨለማ ውስጥ ናችሁ ስትሉ። ስለዚህ ይሄን ይመስላል። ቻው